ሌላ በዚህ ዓመት የጀመርነውና የትምህርት ጥራቱ ኢን ሎንግረን ያሻሽልልናል ብለን ከምናስበው ነገር አንዱ የትምህርት ቤቶች የስፖርት ሊግ በተመለከተ ነው። በዚህ ዓመት ባለፈው ጊዜ ለተከበረው ምክር ቤት እንደተናገሩ በዚህ ዓመት የስፖርት ውድድሮች በትምህርት ቤቶች ውስጥ እንዲኖር እናስጀምራለን ብለን ነበር። በዛ መሰረት አስጀምረን የትምህርት ቤቶች ስፖርት ሊግ ጨዋታና ውድድር በተመለከተ ከክልሎችና ከሚመለከታቸው አካላት ጋር በተደረገ ውይይት የአደረጃጀት ሰነዱ ጸድቆ ወደ ክልሎች ተልኮ ዘጠኝ ቀጠናዎች የተደራጁ ሲሆን የቀጠና አመራር ኮሚቴዎችም ተመርጠዋል። በነገራችን ላይ ቀጠናዎች ያደራጀ ነው በክልል አይደለም። ክሮስ ክልልም ናቸው ሲምፕሊ በአካባቢ እና በትምህርት ቤቶች ብቻ ላይ የተወሰነ ሶዛት አንዱ ክልል ከሌላውም ክልል ጋር መጫወትና ስፖርት መወዳደር እንዲችል ከቀጠና አመራሮቹ ጋር የመግባቢያ ስምምነት ሰነድ በመፈራረም የትምህርት ቤት ስፖርት ሊግ ጨዋታዎችና ውድድሮች ተጀምረዋል በ2017 ዓ ም ሁሉም ትምህርት ቤቶች በክላስተር እና በዲስትሪክት ውድድር እንዲያደርጉ በዘጠኝ ቀጠናዎች በማደራጀት 10935 ትምህርት ቤቶች የእርስ በርስ ውድድር፣ 1149 በክላስተር ደረጃ እና 150 ዲስትሪክት የትምህርት ቤቶች ስፖርታዊ ውድድር ተካሂዷል። እዚያም ቀሪዎቹ ትምህርት ቤቶች እንዲያካሄዱ የጋራ መግባባት ላይ ተደርሷል። የትምህርት ቤቶች ስፖርት ሊግ ደንብ ተዘጋጅቷል። በሌላ በኩል የከፍተኛ ትምህርት ተቋማት ወይም ዩኒቨርሲቲዎች በአምስት ክላስተር ተደራጅተው ስፖርታዊ ውድድሮችን ለማካሄድ አስፈላጊ ዝግጅት አጠናቅቀዋል። የተከበሩ አፈ ጉባኤ፣ የተከበራቸው የምክር ቤት አባላት ከላይ የተቀመጡ አፈፃፀም ሪፖርቶች የከፍተኛ አመራሩ ልዩ ትኩረት ሰጥቶ የሚፈጽማቸው የሪፎርም አጀንዳዎች ሲሆኑ፣ በየዘርፉ የተከናወኑ ዋና ዋና ተግባራት አፈጻጸምን በአጭሩ እንደሚከተለው አቀርባለሁ። የአጠቃላይ ትምህርት ዘርፍ የተማሪዎች ትምህርት ተሳትፎን በተመለከተ በ2017 የትምህርት ዘመን እድሜያቸው ለትምህርት የደረሱ ህጻናትና ህፃናትን በሙሉ ወደ ትምህርት ቤት ለማምጣት በታቀደው መሰረት በየደረጃው የህዝብ ንቅናቄ በመፍጠር ቅድመ አንደኛ ደረጃ አምስት ሚሊዮን 12662 ህጻናትን ለመመዝገብ ታቅዶ 4 ሚሊዮን 27795 ወይም 85.3 በመቶ ከእቅዱ ለማሳካት ተችሏል። በአንደኛና መካከለኛ ደረጃ 23 ሚሊዮን 270,066 ለመመዝገብ ታቅዶ 18,303 18,303,873 ወይም 78.7% እንዲሁም በሁለተኛ ደረጃ አራት 4,268,156 ተማሪዎችን ለመመዝገብ ታቅዶ 2,672,397 ወይም 62.6% መመዝገብ የተቻለ ቢሆንም በሀገር አቀፍ ደረጃ 5,300 አምሳ አራት ትምህርት ቤቶች በሰው ሰራሽና በተፈጥሯዊ ችግሮች ምክንያት የመማር ማስተማር ስራዎችን ማከናወን ባለመቻላቸው ከእቅድ አንጻር 7297519 ወይም 22.4% የሚሆኑ ትምህርት ቤት መግባት ያለባቸው ወደ ትምህርት ቤት መምጣት ማምጣት አልተቻለም። የትምህርት ፍታዊነትን በተመለከተ ይሄ እንደሚታወቀው ከግጭቶች ጋር ከተፈጥሯዊ እንትኖች ጋር እየተያያዘ ነው። ግን አንዱ ትልቁ የቤት ስራችን ይሄንን እየቀነሱ እየቀነሱ ሁሉም ህፃናት ትምህርት ቤት መግባት የሚችሉበትን ሁኔታ መፍጠር ነው። የትምህርት ፍትሐዊነትን በተመለከተ በ2017 ዓ ም የትምህርት ዘመን እድሜያቸው ለትምህርት የደረሱ አዲስና ነባር ልዩ ፍላጎት ያላቸው ተማሪዎች ወደ ትምህርት ቤት ለመምጣት ሰፊ ስራ ተሰርቷል። በመሆኑም በሁሉም ክልሎች ከቅድመ አንደኛ እስከ አስራ ሁለተኛ ክፍል ከዚህ ውስጥ 495219 219 ወንዶችና 475 671 ልዩ ፍላጎት ያላቸው ሴቶች ልዩ ፍላጎት ያላቸው ተማሪዎችን ለመመዝገብ ታቅዶ 437744 ወይም 45.1 በመቶ ከዚህ ውስጥ 233407 ወንድ፣ 24275 ሴት መመዝገብ ተችሏል። አፈጻጸሙ ከዕቅድ አንጻር ዝቅተኛ ከሆነባቸው ምክንያቶች መካከል የልዩ ፍላጎት ተማሪዎችን በአግባቡ መለየት አለመቻል፣ የግንዛቤ ማነስ፣ ትምህርት ቤቶች ለአካል ጉዳተኛ ተማሪዎች ምቹና ተደራሽ አለመሆን ናቸው። ልዩ ድጋፍ በሚሹ ክልሎች ያለውን የትምህርት ተሳትፎ ለማሻሻል እና በድጋፍ በድጋፍ የተመዘገቡ ለውጦችን ለማስቀጠል ለማስቀጠል በተመረጡ 26 ወረዳዎችና 78 ትምህርት ቤቶች ድጋፍ ተደርጓል። ከላይ በሪፎርሙ ስራዎች አስተገባበር ላይ እንደተገለጸው የአጠቃላይ ትምህርት ስርዓተ ትምህርት ለውጥ እንዲሁም የመምህራንና የትምህርት ቤት አመራሮች የስልጠና ፍላጎት ዳሰሳ ጥናት ግኝትን መነሻ ያደረገ በስምንት የትምህርት መስኮች ለ5189 መምህራንና የትምህርት ቤት አመራሮች ልዩ የክረምት የስራ ላይ ስልጠና ተሰጥቷል። ይህ ስልጠና በውጤታማነት እንዲተገበር በሁሉም አሰልጣኝ ዩኒቨርሲቲዎች የአሰልጣኞች መልመላ ተከናውኑ ለ2892 አሰልጣኞች ስልጠና ተሰጥቷል በ2016 ዓ ም ክረምት ስልጠና ከተሰጠባቸው ትምህርት አይነቶች የፊዚክስ የባዮሎጂ የኬሚስትሪ እና የሂሳብ ትምህርት ስልጠና ሞጁሎች ክለሳ የተደረገ ሲሆን በቀጣይ በዚህ በመጪው ክረምት 84 ሺህ የሚሆኑ ሁለተኛ ደረጃ ትምህርት መምህራን እና የትምህርት ቤት አመራሮችን ስልጠና ለመስጠት ቅድመ ዝግጅት በመደረግ ላይ ነው ይህንን ካሳካን በዚህ ዓመት ሁሉንም የሁለተኛ ደረጃ መምህራን አት ሊስት መሰረታዊ ስልጠና በሚያስተምሩት ትምህርት መሰረታዊ ስልጠና ሰጥተን እናጠናቅቃለን። ከዛ በኋላ ወረድ ብለን ደግሞ በኤሌመንተሪ ደረጃ መደረግ ያለበትን እንትን እናያለን። ማለት በአዲስ ስርዓተ ትምህርት መሰረት በሁለተኛ ደረጃ ትምህርት ቤቶች የስራና ተግባር ትምህርቶችን የሚያስተምሩ መምህራን በመምህርነት ሙያ ውስጥ ያላለፉ በመሆናቸው አስራ ሁለት የስራና ተግባር ትምህርት አይነቶችን ለማስተማር የተቀጠሩ አምስት ሺ ስድስት መቶ መምህራን ለማሰልጠን ታቅዶ አምስት ሺ ስድስት መቶ አርባ አምስት የየዘርፉ ባለሙያዎች መምህራን የማስተማር ስነ ዘዴ ላይ ያተኮረ ስልጠና ተሰጥቷል። በተፈጥሮና ሰው ሰራሽ ምክንያቶች ጉዳት በደረሰባቸው ትምህርት ቤቶች ለሚያስተምሩ ሁለት ሺ አምስት መቶ መምህራንና ትምህርት ቤት አመራሮች የስነ ልቦናና የማህበራዊ ድጋፍ ሜንታል ሄልዝን ሳይኮሶሻል ሰፖርት ስልጠና ለመስጠት ታቅዶ ለሁለት ሺ አራት መቶ ሰማኒያ ስምንት ወይም 99.5% ለሚሆኑት መምህራንና የትምህርት ቤት አመራሮች ስልጠና ተሰጥቷል። በሁለተኛ ደረጃ ትምህርት ቤቶች ያጋጠመውን የመምህራን እጥረት ለመፍታት አዲስ የመምህርነት ሙያ ስልጠና ማዕቀፍ ዝግጅት ጀመር ሲሆን የሁለተኛ ደረጃ ትምህርት መምህራንን አቅርቦት ለማሻሻል በተለያዩ የሙያ መስኮች የሰለጠኑ ተመራቂዎችን በአጭር ጊዜ የይዘትና የማስተማር ዘዴ ስልጠና በመስጠት ወደ መምህርነት ሙያ የሚቀላቀሉበትን ስርዓት ለመዘርጋት የልዩ የስራ ላይ ስልጠና ስርዓተ ትምህርት ከኮተቤ ትምህርት ዩኒቨርሲቲ፣ ከባህር ዳር ዩኒቨርሲቲ እና ከአዲስ አበባ ዩኒቨርሲቲ የተውጣጡ ባለሙያዎች የተሳተፉበት ማዕቀፍ ተዘጋጅቷል። ተማሪዎችና መምህራን በሳይንስና በፈጠራ ስራ እንዲበረታቱ የሚረዱ ውድድሮች የተካሄዱ ሲሆን በሀገር አቀፍ ደረጃ ሰላሳ ፕሮጀክቶች በመምህራንና መቶ ሀያ ፕሮጀክቶች በተማሪዎች በድምሩ አንድ መቶ ሀምሳ ፕሮጀክቶች ቀርበው ለሁሉም ተሳታፊዎች ሰርቲፊኬትና የላቀ ውጤት ላስመዘገቡ የላፕቶፕ እና ታብሌት ሽልማት ተሰጥቷል። ይህም የ21ኛው ክፍለ ዘመን የሚጠይቀውን የፈጠራ፣ የቴክኖሎጂ እና የሳይንስ ትምህርቶች ተማሪዎችን እና መምህራን ትኩረት እንዲሰጡ ተነሳሽነት ይፈጥራል ተብሎ ይታሰባል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ የትምህርት ምዘናና ፈተናዎች አገልግሎት አፈጻጸምን በተመለከተ የቅድመ አንደኛ ደረጃ የትምህርት ጥራትና ውጤት ምዘና ሜልኮ የመሰረታዊ ንባብና ስሌት በአራት መሰረታዊ ክህሎቶች ምዘና የተካሄደ በንባብ ሊትረሲ፣ ሂሳብ ኒውመሪሲ፣ የመፈጸም ተግባራት 54.6 እና አካላዊ የብቃት ክህሎቶች ወይም ፋይን ሞተር ስኪልስ 39.3 ውጤት አስመዝግበዋል ፐርሰንት። የስምንተኛ እና የአስራ ሁለተኛ ክፍሎች ሀገር አቀፍ ፈተናዎች ስታንዳርድ ለማስጠበቅ የሚያስችል ቢጋር ተዘጋጅቷል። በተጨማሪም የ2017 የትምህርት ዘመን የስምንተኛ ክፍል ክልላዊ ፈተና ዝግጅት ስታንዳርዱን ጠብቆ በስድስት የትምህርት ዓይነቶች በማዘጋጀት ለሁሉም ክልሎችና ከተማ አስተዳደሮች እንዲደርስ ተደርጓል። ባለፉት ዘጠኝ ወራት ለ18564 ተገልጋዮች ድጋሚ ሰርቲፊኬት እና ለ318 ለተገልጋዮች የትምህርት ማስረጃ ማረጋገጫ አገልግሎት ተሰጥቷል። በተጨማሪም ከአርባ ሰባት የተለያዩ መንግስታዊና መንግስታዊ ካልሆኑ መስሪያ ቤቶች የመጡ አራት ሺ ስድስት መቶ ሀያ ስምንት የትምህርት ማስረጃዎችን በማጣራት ምላሽ ተሰጥቷል። ከዚህም ውስጥ ሁለት መቶ ስድስት ወይም አራት ነጥብ አራት አምስት ፐርሰንት ሀሰተኛ ሰነድ ሰላሳ ዘጠኝ ውጤት የቀየሩ ሲሆን ቀሪዎቹ አንድ መቶ ሰባ ሁለት ደግሞ ሙሉ ሀሰተኛ ሰነድ መሆናቸው ተረጋግጧል። የተከበሩ አፈ ጉባኤ፣ የተከበራቸው የምክር ቤት አባላት በከፍተኛ ትምህርት ዘርፍ በኩል የተከናወኑ ተግባራትን እንደሚከተለው አቀርባል። ከፍተኛ ትምህርት ተቋማት አመራርና የመምህራን አቅርቦትን ብቃት ማሳደግ የዩኒቨርሲቲ ቦርድ አመራር አባላትን ምደባ ብዝሃነትን ባማከለ መልኩ የተጓደሉ ፕሬዚዳንቶችና ምክትል ፕሬዚዳንቶችን የማሟላት ስራዎች ተከናውኑ። ከዚህ ባሻገር በከፍተኛ ትምህርት ተቋማት በአመራር መልመላ መረጣና ምደባ አፈጻጸም የተፈጠሩ ቅሬታዎችን በማጣራት እንዲፈቱ ተደርጓል። በተጨማሪም የዩኒቨርሲቲ ስራ አመራር ቦርድ አተገባበር መመሪያ ረቂቅ ተዘጋጅቷል። የከፍተኛ ትምህርት ተማሪዎች የምግብ በጀት በየጊዜው እየጨመረ ያለውን የምግብ ዋጋ ንረት ሊሸፍን ባለመቻሉ የምግብ ወጪ ጥናት በማድረግ በጀቱ እንዲሻሻል ለመንግስት በቀረበው ጥያቄ መሰረት በቀን ለአንድ ተማሪ አንድ መቶ ብር ተወስኗል። በዚህም መሰረት በሁሉም የመንግስት ትምህርት ዩኒቨርሲቲዎች ሊተገበር የሚችል ወጥ የምግብ ሜኑ በሚኒስቴር መስሪያ ቤቱ ተዘጋጅቶ በሁሉም ዩኒቨርሲቲዎች ጥቅም ላይ እየዋለ ይገኛል። በ2017 ዓ ም የከፍተኛ ትምህርት ተቋማት መምህራን ለተቋማቱ ተልዕኮና የትኩረት መስክ አደረጃጀት የሚመጥን የትምህርት ዝግጅትን እንዲያሟሉ እየተደረገ ባለው ርብርብ በመጀመሪያ ዲግሪ 4725 ወይም 10 በመቶ፣ በሁለተኛ ዲግሪ 3420 ወይም 72 በመቶ እና በሶስተኛ ዲግሪ 8505 ወይም 18 በመቶ በአጠቃላይ 47251 መምህራን 11872 በሆነ የትምህርት ዝግጅት ምጥጥን በማስተማር ላይ ይገኛሉ። አክቹዋሊ የትምህርት አስተዳደርና ስርዓት ግንባታን በተመለከተ በመንግስት ከፍተኛ ትምህርት ተቋማት ከፌዴራል ዋና ኦዲተር መስሪያ ቤት በተሰበሰበው የኦዲት ሪፖርት መረጃ መሰረት 33 ዩኒቨርሲቲዎች ኦዲት ተደርገው 20 ክሊር ኦፒኒየን፣ 10 ኤክሴፕት ፎር እና ሶስት አድቨርስ። እነኚህም የሚዛን ቴፒ፣ የወላይታ ሶዶ እና የጋምቤላ ዩኒቨርሲቲዎች የኦዲት ግኝት ላይ የሚገኙ ናቸው። በመሆኑም ዩኒቨርሲቲዎቹ የኦዲት ግኝታቸውን እንዲያስተካክሉ ክትትል በመደረግ ላይ። ዓለም አቀፋዊነትን ለማረጋገጥ ዩኒቨርሲቲዎች ከ2048 የውጭ ሀገራት ተቋማት ጋር ትብብር በመፍጠር የምርምር ፕሮጀክቶችን በጋራ የመስራት፣ የተማሪዎችና የመምህራን ልውውጥ፣ የቴክኖሎጂና የእውቀት ሽግግር ማድረግና የነፃ የትምህርት ዕድል ተጠቃሚ መሆን ችለዋል። የአካዳሚክ ፕሮግራሞች አግባብነትና ጥራትን በተመለከተ በከፍተኛ ትምህርት ውስጥ የሚሰጡ የቅድመ ምረቃ ፕሮግራሞች ውጤት ተኮር ወይም አውትከም ቤዝ በሆነ መንገድ ክለሳ የሚመራበት ኮምፒተንሲ ቤዝድ ፕሮግራም ዴቨሎፕመንት ፍሬምወርክ ተዘጋጅቷል። በተጨማሪም በውጤት ተኮር ስርዓተ ትምህርት፣ በጥራት ማረጋገጫ፣ በአካዳሚክ ፕሮግራሞች እውቅና ወይም አክሬዲቴሽን አሰጣጥ እንዲሁም የአካዳሚክ ፕሮግራሞች ብቃት ኮምፒተንሲ አዘገጃጀት ዙሪያ ለባለሙያዎች ስልጠና ተሰጥቷል። በመንግስት ከፍተኛ ትምህርት ተቋማት የሚሰጡ 304 የቅድመ ምረቃ፣ የድህረ ምረቃ 584 ማስተርስ ፕሮግራም፣ 309 ፒኤችዲ ፕሮግራም፣ ስፔሻሊቲን ሰብ ስፔሻሊቲ ፕሮግራም 24 ፕሮግራሞች መረጃ በኦንላይን ፕላትፎርም እንዲመዘገብ ተደርጓል። የከፍተኛ ትምህርት አካዳሚክ ፕሮግራሞችን ጥራትና ብቃት ለማረጋገጥ በኦዲትና በአክሬዲቴሽን ስርዓት ውስጥ የሚያልፉበት የአሰራር ስርዓት ተዘርግቷል። ወደ ሙሉ ትግበራ ለመግባትም 117 ባለሙያዎች ስልጠና ተሰጥቷል። የምርምር የቴክኖሎጂ ሽግግርና የማህበረሰብ አቀፍ ስራዎችን አፈጻጸም በተመለከተ የከፍተኛ ትምህርት ተቋማት የምርምር ጽሁፎቻቸውን በዓለም አቀፍ የጥራት ጠቋሚ ወይም ኢንዴክሲንግ ዴታቤዝ ላይ የሚታተሙ የምርምር ህትመቶች 2750 ለማድረስ የታቀደ ሲሆን 2771 ወይም 17 በመቶ መፈጸም ተችሏል። በሌላ በኩል 14 የሀገር ውስጥ ጁርናሎች ዳግም እውቅና እንዲያገኙ ለማድረግ ታቅዶ 11 786 በመቶዎቹ ጁርናሎች ዳግም እውቅና አግኝተዋል። ባለፉት ዘጠኝ ወራት 35 ፕሮቶኮሎች አዲስ ለምርምር ስነ ምግባር ፈቃድ የቀረቡትን በመገምገም ፈቃድ ተሰጥቷቸዋል። ከዚህ በፊት ፈቃድ ተሰጥቷቸው የነበሩ 25 ፕሮቶኮሎች የሰሩትን ስራ ሪፖርት አቅርበው የምርምር ስነ ምግባር እድሳት ተሰጣቸው ሲሆን በድምሩ 60 የምርምር ፕሮቶኮሎች ተገምግመው ፈቃድና እድሳት ተደርጎላቸዋል። በከፍተኛ ትምህርት ተቋማት በግብርና የተሻሻለ የሰብል ልማት፣ የተሻሻለ የእንስሳት ልማት፣ ማህበረሰብ ጤና አገልግሎት ማሻሻያ፣ የትምህርት ጥራት ማሻሻያ፣ ማህበራዊ ሳይንስ፣ ምህንድስናና ሌሎች ዘርፎች በድምሩ 266 ፕሮጀክቶች እየተሰሩ ሲሆን ከ20 ሺህ በላይ የማህበረሰብ ክፍሎች ተጠቃሚ ማድረግ ተችሏል። በከፍተኛ ትምህርት ተቋማት በኢንዱስትሪ ውስጥ በኤክስተርንሺፕ የተሳተፉ መምህራን 269፣ ከዚህ ውስጥ 263 ወንድ፣ ስድስት ብቻ ናቸው ሴቶች ሲሆኑ 9414 ተማሪዎች ደግሞ የተግባር ትምህርት ወይም ኢንተርንሺፕ አግኝተዋል። በተጨማሪም 1448 የኢንዱስትሪ ባለሙያዎች በከፍተኛ ትምህርት ቤት ተቋማት ትምህርት ተቋማት ውስጥ እንዲሳተፉ ተደርጓል። በከፍተኛ ትምህርት ተቋማት 344 ቴክኖሎጂዎች ለማህበረሰቡ ለማህበረሰቡ ወደ ኢንዱስትሪ ተሸጋግረዋል። በሌላ በኩል በ12 ኢንኩቤሽን ማዕከላት ካላቸው የከፍተኛ ትምህርት ተቋማት ውስጥ 199 ቴክኖሎጂዎች፣ የንግድ ስራ ሀሳቦች ድጋፍ ተደርጎ ከነዚሁ ኢንኩቤሽን ማዕከላት ውስጥ 51 ጀማሪ ንግዶች ወይም ስታርታፕስ ተፈጥረዋል። የከፍተኛ ትምህርት ተቋማት የአይሲቲ መሰረተ ልማትና ፋሲሊቲ ማሻሻልም በተመለከተ ሁሉም የከፍተኛ ትምህርት ተቋማት የማኔጅመንት ኢንፎርሜሽን ሲስተም ኦር ሄሚስ ተጠቃሚ ለማድረግ ታቅዶ መቶ በመቶ መፈጸም ተችሏል። ይህም በከፍተኛ ትምህርት ተቋማት ያለውን ትክክለኛ የተማሪዎች መረጃ ለማወቅ ከፍተኛ አስተዋጽኦ አበርክቷል። በሌላ በኩል የሃይ ፐርፎርማንስ ኮምፒውቲንግና የክላውድ አገልግሎቶች ተጠቃሚ የሆኑ ተቋማት 34 ለማድረስ ታቅዶ 32 ወይም 94 ነጥብ 1 በመቶ ማድረስ ተችሏል። በስታንዳርዱ መሰረት የውስጥ አይሲቲ መሰረተ ልማቶችን ግሪን እና ስማርት ካምፓስ ኔትወርክ ያሟሉ የከፍተኛ ትምህርት ተቋማት 39 ለማድረስ ታቅዶ 35 ወይም 89.7 ማድረስ ተችሏል። የኢትዮጵያ ትምህርትና ምርምር ኔትወርክ ኢንተርኔት ከዓለም አቀፍ የትምህርትና ምርምር ኔትወርክ ጋር ለማገናኘት የሚያስችለውን የፋይበር መስመር ተዘርግቶ ከኢትዮ ቴሌኮም ውጪ የሆነ ትምህርት የኢንተርኔት አገልግሎት የትምህርት የኢንተርኔት አገልግሎት ማግኘት ተችሏል። በመሆኑም በቀጣይ ለሁሉም የመንግስት ከፍተኛ ትምህርት ተቋማት ከዓለም አቀፍ የከፍተኛ ትምህርት ተቋማት ጋር መገናኘት እንዲችሉ ኤጁኬሽናል ሰርቪስ ፕሮቫይደር የኢንተርኔት አገልግሎት ይሰጣል። በሀገር አቀፍ ደረጃ የአምስት ሚሊዮን ኮደር መርሃ ግብር በሁሉም ከፍተኛ ትምህርት ተቋማት ተግባራዊ እንዲሆን ተደርጎ ተማሪዎችና መምህራን ስልጠናውን እየወሰዱ ይገኛሉ። አፈጻጸሙን በየሳምንቱ በመከታተል እየተገመገመ ይገኛል። የተከበሩ አፈ ጉባኤ። የተከበራችሁ የምክር ቤት አባላት በትምህርትና ስልጠና ባለስልጣን የተከናወኑ ዋና ዋና ተግባራትን በተመለከተ ባለፉት ዘጠኝ ወራት የፈቃድና የፈቃድ እድሳት ጥያቄ ያቀረቡ ሁለት መቶ ስድስት ካምፓሶች በአምስት መቶ አንድ የትምህርት መስኮች ሲሆኑ ከእነዚህ ውስጥ ፈቃድ ያገኙ አራት ካምፓሶች በአስራ ዘጠኝ የትምህርት መስኮች የፈቃድ እድሳት ያደረገላቸው ደግሞ ሀምሳ ሶስት ካምፓሶች መቶ ዘጠኝ የትምህርት መስኮች ናቸው። መስፈርቱን ባለማሟላታቸው ፈቃድ ያላገኙ አንድ ካምፓስ በስድስት የትምህርት መስኮች እድሳት ያልተደረገላቸው 32 ካምፓሶች በ63 የትምህርት መስኮች ሲሆኑ 116 ካምፓሶች በ304 የትምህርት መስኮች ደግሞ ፈቃድ የተራዘመላቸው ናቸው። በሌላ በኩል 371 የግል ከፍተኛ ትምህርት ቤት ትምህርት ተቋማትን በሄሚስ የተመዘገቡ ሲሆን ከነዚህ ውስጥ 273 ዳግም ምዝገባ ያደረጉ ዘጠና ስምንት ደግሞ ያልተመዘገቡና ካልተመዘገቡት ውስጥ ደግሞ ሰማኒያ አራት ያህሉ ሙሉ ለሙሉ የተሰረዙ ናቸው። አስር ዓለም አቀፍና የማህበረሰብ ትምህርት ቤቶች የፈቃድ ጥያቄ አቅርበው አራት ፈቃድ የተሰጣቸው ሲሆን ስድስት መስፈርቱን ባለመሟላታቸው ፈቃድ አልተሰጣቸውም። በሌላ በኩል ሀያ አራት የዓለም አቀፍና የማህበረሰብ ትምህርት ቤቶች የፈቃድ ዕድሳት ጥያቄ አቅርበው ሰባት የፈቃድ ዕድሳት ተደርጎላቸዋል። አስር ትምህርት ቤቶች ዝቅተኛ መስፈርት ባለማሟላታቸው እድሳት ያልተደረገላቸው ሲሆኑ ሰባት በሂደት ላይ ያሉ ናቸው። አቻ ግመታን በሚመለከት 1614 ከሀገሮች ከሚገኙ የትምህርት ማስረጃዎች የአቻ ግመታ አገልግሎት ጥያቄ ቀርቦ 1056 ተገልጋዮች የአቻ ግመታ አገልግሎት ተሰርቶላቸዋል። በተጨማሪም በሀገር ውስጥ ከሚገኙ የከፍተኛ ትምህርት ተቋማት የተገኙ የትምህርት ማስረጃዎች ጥያቄዎች 10683 የመጀመሪያ ዲግሪ እንዲሁም 7110 የሁለተኛ ዲግሪ የከፍተኛ ትምህርት የመግቢያ መስፈርቱን የሚያሟሉ ሆነው የትምህርት ማስረጃው ተረጋግጦላቸዋል። የከፍተኛ ትምህርት ተቋማት በተሰጣቸው የፕሮግራም መርሃ ግብር፣ ካምፓስ እና የትምህርት መስክ መሰረት እየሰሩ ስለመሆናቸው የቁጥጥር ስራ ተሰርቷል። በሰባት ከፍተኛ ትምህርት ተቋማትና በስምንት ካምፓሶች የስነ ስርዓት ጥሰት እንዲሁም አርባ ተቋማት የፈቃድ እድሳት በወቅቱ ባለማደሳቸው የስነ ጥሰት የማስተካከያ እርምጃዎች ተወስደዋል። የባለዘርፈ ብዙ ጉዳዮችን በተመለከተ በመንግስት የከፍተኛ ትምህርት ተቋማት መዳወላቡ፣ ደብረታቦርና አርባምንጭ ዩኒቨርሲቲ ሴት ተማሪዎችን ውጤታማነትና የመመረቅ ምጣኔ ለማሳደግ የሚያግዝ ስልጠና ለ4953 ሴት ተማሪዎች ተሰጥቷል። የበጎ ፈቃድና ማህበረሰብ አገልግሎት ስራዎችን በተመለከተ የከፍተኛ ትምህርት ተቋማት ተማሪዎች በብሔራዊ አገልግሎት እንዲሰጡ የሌሎች ሀገራትን ተሞክሮ በመቀመር የዳሰሳ ጥናት ተካሂዷል። የተማሪዎች ብሔራዊ አገልግሎት አሰጣጥ ረቂቅ ደንብ ተዘጋጅቷል። ከሰላም ሚኒስቴር ጋር በመተባበር ባለፈው ዓመት የተጀመረውን ለማስቀጠል ከ25 ዩኒቨርሲቲዎች የተውጣጡ 17000 በላይ የሚሆኑ ተማሪዎች በክረምት በጎ ፈቃድ አገልግሎት ላይ ለማሳተፍ ቅድመ ዝግጅት ስራዎች በመሰራት ላይ ናቸው። የዩኒቨርሲቲ ሰርቪስ የሚለው መጀመሪያ ላይ የተናገርኩት በበጎ ፈቃድ ሳይሆን ሪኳየርመንት ከሆነው ከደረሰልን በ2018 ግን የሚደርስ አይመስለኝም። በ2019 ሶስተኛ ዓመት የጨረሱ የዩኒቨርሲቲ ተማሪዎች ሁሉ ለአንድ ዓመት ሀገራቸውን እንዲያገለግሉ የሰርቪስ ፕሮግራም እያዘጋጀነ ይህንን ምክር ቤቱም ወደፊት ይሰማዋል። አደገኛ እጾችና መድኃኒቶችን መከላከልን በተመለከተ ከድሬዳዋ ሐረማያና ጅጅጋ ዩኒቨርሲቲ ጋር በመተባበር ለ524 ዩኒቨርሲቲ ከፍተኛ አመራሮች፣ የካውንስል አባላት፣ መምህራን፣ የሀገር ሽማግሌዎች የከተማ አስተዳደር እና የጸጥታ አካላት እና የተማሪ አደረጃጅ ተወካዮች የአደገኛ እጾች ተጠቃሚነትና እና ሱሰኝነት ቅድመ መከላከል እና ለመቆጣጠር የሚያስችል ንቅናቄ ማድረግ ተቀያይሯል። የአረንጓዴ ኢኮኖሚ ልማትን በተመለከተ በክረምት መርሃ ግብር በትምህርት ሚኒስቴር እና በዩኒቨርሲቲዎች ሁለት ሚሊዮን ሰባት መቶ ሰማኒያ ሁለት ሺ ሰባት መቶ አምሳ ለመድኃኒትነትና ለምግብነት ለሌሎች አገልግሎቶች የሚውሉ ችግኞች ተተክለዋል። ስደተኞችና አካባቢ ማህበረሰብ የትምህርት አቅርቦት በተመለከተ ሀገራችን ኢትዮጵያ ለዓለም አቀፍ ማህበረሰብ ቃል ከገባቻቸው ጉዳዮች ውስጥ አንዱ በጎረቤት ሀገሩ ሀገራት በተፈጥሯዊና ሰው ሰራሽ ችግሮች ምክንያት የሚሰደዱ ሰዎችን በማስተናገድ ማህበራዊ አገልግሎቶች ተጠቃሚ ማድረግ ነው። በዚህም መሰረት በዓመታዊ የትምህርት መረጃ ኤሚስ መሰረት ስደተኞችን በሚያስተናግዱ በአማራ፣ ጋምቤላ፣ ቤኒሻንጉል እና ሶማሌ ክልሎች ሰባ ቅድመ መደበኛ አምሳ ሶስት የመጀመሪያና መካከለኛ ደረጃ እና በአስር የሁለተኛ ደረጃ ትምህርት በድምሩ በአንድ መቶ ሰላሳ አራት ትምህርት ቤቶች ተማሪዎች የትምህርት እድል እያገኙ ናቸው። በተጨማሪም በከፍተኛ ትምህርት ተቋማት ስምንት መቶ ስልሳ አምስት የስደተኛ ተማሪዎችን በስኮላርሺፕ ተጠቃሚ ማድረግ ተችሏል። የሰብአዊ ቁሳዊ ሀብት አጠቃቀምና ኦዲት ግኝት ማስተካከያን በተመለከተ የትምህርት ሴክተርን ስትራቴጂክና ዓመታዊ እቅድን ለማስፈጸም ብቁና ተነሳሽነት ያለው አመራርና ፈጻሚ ማሰማራት ይጠይቃል። ስለሆነም የትምህርት ሴክተሩን የመፈጸምና የማስፈጸም አቅም ለማሳደግ ወቅቱ የሚጠይቀውን ችሎታና ብቃት መሰረት ያደረገ አደረጃጀት እስከ ትምህርት ቤት ድረስ በመሰራት ላይ ይገኛል። በ2017 በጀት ዓመት እቅድ ለማስፈጸም በመንግስት ለዋናው መስሪያ ቤትና ለተጠሪ ተቋማት ለዘጠኝ ወራት አንድ ነጥብ ሁለት ቢሊዮን መደበኛና በካፒታል በጀት ተመደበ ሲሆን 64 %ቱን መጠቀም ተችሏል። እንዲሁም ከፕሮጀክቶች 73 ቢሊዮን ተመድቦ መቶ ፐርሰንት ጥቅም ላይ ውሏል። የተከበሩ አፈ ጉባኤ፣ የተከበራቸው የምክር ቤት አባላት፣ ሪፖርቴን ከማጠቃለሌ በፊት በቀሪ የ2017 በጀት ዓመት ማጠናቀቂያ ወራት ትኩረት የሚሹ ጉዳዮችን ያቀርባል። በአጠቃላይ ትምህርት አዋጅ መሰረት መመሪያዎችንና ደንቦችን ማዘጋጀት፣ የትምህርት ምገባ ፕሮግራም በሁሉም አካባቢ በጠናከረ መልኩ እንዲቀጥል ክትትልና ድጋፍ ማድረግ፣ የመምህራን እጥረትን ለመቅረፍ አማራጭ የሥልጠና ሞዳሊቲዎችን መተግበር፣ የመንግስት ከፍተኛ ትምህርት ተቋማት ወደ ራስ ገዝ ዩኒቨርሲቲ የሚሸጋገሩበትን የአፈጻጸም መስፈርት መመሪያ ማጠናቀቅና ወደ ሥራ ማስገባት፣ የ2017 ዓ ም የበይነ መረብ ፈተና አሰጣጥ መተግበሪያ ላይ ባለፈው ዓመት ሲስተዋሉ የነበሩ ችግሮችን በማሻሻል ወደ በይነ መረብ ፈተና የሚደረገውን ሽግግር ማፋጠን ናቸው። የተከበሩ አፈ ጉባኤ፣ የተከበራቸው የምክር ቤት አባላት፣ በትምህርት ስርዓታችን ስር ነቀል ለውጥ ለማምጣት የሪፎርም ስራዎቻችን ሁሉም የትምህርት ባለድርሻ አካላትና የማህበረሰቡን ድጋፍ ይጠይቃል። የዚህ ሀገር የትምህርት ስርዓትን የመምራት እድል እንደተሰጠን ዜጎች ልጆቻችን እውቀት ያላቸው የነቁ የበቁና ዓለም አቀፍ ተወዳዳሪ እንዲሆኑ ለማስቻል በቁርጠኝነት በመስራት ላይ እንገኛለን። በዚህም መሰረት በቀሪዎቹ ወራት ውስጥ በአንድ በኩል በእቅድ የተያዙ ጅምር ስራዎችን የማጠናቀቅ፣ በሌላ በኩል ለቀጣዩ የትምህርት ዘመን የተሻለ ቅድመ ዝግጅት በማድረግ የመማር ማስተማር ሂደቱን በላቀ መልኩ ለማከናወን የሚያስችለን ቁመና ላይ ለመድረስ ተግተን በመስራት የትምህርት ዘርፉን ተልዕኮ በታታሪነትና በብቃት የምንወጣ መሆኑን በራሴ በትምህርት ሚኒስቴርና በሴክተሩ ባለሙያዎች ስም ላረጋግጥ ወዳሉ። ስላዳመጣችሁ እጅግ አመሰግናለሁ።